አስማተኛ ሲባል ከመንፈስ ጋር የተያያዘ ስራ የሚሰራ ሰው ነው፣ አስማተኛ ይባላል። ዳይሬክት በቀጥታ መተተኛም እንደዛ ማጂሽያን ወይ ደግሞ ኢሉዥኒስት ሲባል ቢሀይንድ ከጀርባው የሆነ ዘዴ አለ። ለጻች እንዳትናገር ስለ እየደገፋችሁ ያላችሁት ጥንቆላ ላይ ይስፋፋ ነው፣ አስማት ይስፋፋ ነው፣ ድግምት ይስፋፋ ነው። ኧረ ያለው ይበቃናል። ሴይፎም እዛ ላይ ቻሌንጅ ማድረግ ይችል ነበር፣ ለምን እንዳለፈው አላውቅም። እንዴ እኮ አስማት ማለት እኮ ማጂክ ማለት ነው። ይሄንን በጣም ብዙ በጣም ትልቅ ደረጃ ላይ ያሉ ሰዎች በሚመለከቱት ፕሮግራም ላይ ማጂክና ማጂሽያን በሚለው ትርጉም እንከራከር እን እኔ በግል ይሄ ፕሮግራም ስህተት ነው ብዬ ስለማመን ከድግምት ከአስማት ጋር የተያዙ ነገሮች ብዙዎቹን ሀገሮች ገደል ከተዋል። ማጂሽያን ፐሬድ፣ ቅድም ተናግረናል። አስማተኛ ነው፣ ጠንቋይ ነው። ቀይ ቀለም የአዳልሞቲ መንፈስ የሚወደው ነው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻና ላይ ተከታታዮች የሆናችሁ ውድ ኢትዮጵያውያንና ኤርትራውያን ው ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። ለዛሬ እንግዲህ አንድ ለየት ያለ መርሃ ግብር እየቀርብ ያለው የምንገኘው ወርቅ አፈራው ሁለት በሚለው ተለዋጭ ቻናላችን ላይ ነው። እንግዲህ በዛሬው መርሃ ግብራችን እንግዲህ ብዙዎቻችሁ እንደምታስታውሱት ምናልባትም እንደተከታተላችሁት ባለፈው እሁድ በኢቢኤስ ላይ በሴፎ ኢቢኤስ ፕሮግራም ወይም ሾው ላይ አንድ ልጅ ቀርቦ ነበረ፣ ኤፍሬም የሚባል ማጅሽያን እንግዲህ እዛ ላይ ከሴፉ ጋር አጠር ያለ ቆይታ አድርጎ ነበር። እና እዛ ላይ የተነሱ አንዳንድ ሀሳቦች እኔ በግሌ በግሌ ትክል ናቸው ብዬ ስላላመንኩኝ በዚህ ጉዳይ ላይ ሀሳብ ለመሰንዘር ነው የተገናኘ ነው። እንግዲህ እዛ ፕሮግራም ላይ ብዙቻችሁ እንደተከታተላችሁት በራሱ አንደበት ይሄ ልጅ እንግዲህ ማጂሽያን መሆኑን ተናግሯል። ይህንን በተደረገው ቃለ መለስ ላይ ማለት ነው እና ሰይፉን፣ ይሄ ነገር መተት ነው ወይ ብሎ ስጠይቀው አይ መተት አይደለም ማጂክ ነው ማጂሽያን ነው በሚል ለማስተካከል የተደረገ ሙከራ ነበረ። መተተኛ ማለት ሁለቱ ቢያው ነው። አሁን በእንግሊዝኛ ስናደርገው ይሻላል እንጂ አሁን በእኛ ትርጉም አስማተኛ ሲባል ከመንፈስ ጋር የተያዘ ስራ የሚሰራ ሰው ነው አስማተኛ የሚባለው፣ ዳይሬክትሊ በቀጥታ መተተኛም፣ እንደዛ። ማጂሽያን ወይ ደግሞ ኢሉዥኒስት ሲባል ቢሃይንድ፣ ከጀርባው የሆነ ዘዴ አለ፣ በዛች እንዳትናገር እሷ አለች። እሱን የሚሰራ ማለት ነው። ለኦዲንስ ያሳያል፣ ግን ሚስጥሩን አይናገር። ዞሮ ዞሮ ግን በጣም ቀላል የሆነ ስራ ነው። ማጂክ የሚለውን ነገር ሜሪት ዲክሽነሪ አማርኛ እንግሊዝኛ መዝገበ ቃላት ላይ ሄደ ማየት ይቻላል። ማጂክ የሚለውን እንግዲህ ሜሪት ሲተረጉመው የሚሰጠው ትርጉም አለ። ጠንቋይ ማጂክያን የሚለውን ጠንቋይ አስማተኛ ይለዋል። ማጂክ የሚለውን ደግሞ ምተትና አስማት ይለዋል። ሌላ ትርጉም የለውም። ቋንቋን መሸወጃ በማድረግ ከእውነታው መራቅ አይቻልም ብዬ ነው እማም ነው። እና እንግዲህ ማጂክ ነው እንጂ መተት አይደለም ሲል የተናገረው እዛም ላይ እንግዲህ፣ ሰይፉም ሲያስተዋውቅ የነበረው ማጂሽያን ኤፍሬም እያለ ነው። ማጂሽያን ኤፍሬም ማለት እንግዲህ በመሬት ቋንቋ ወይም ደግሞ በመሬት ትርጉም ማለት ነው ማጂሽያን ጠንቋይ እና አስማተኛ ከሆነ ማጂሽያን ኤፍሬም ከተባለ እና ከተባለ ጠንቋዩ እና አስማተኛው ኤፍሬም ነው። ሌላ ትርጉም የለውም ፔሬድ እና በቃላት ሽወዳ እውነታዋን ለመሸፈን ጥረት ማድረግ ጥሩ ነው ብዬ አላምንም። በግሌ እንግዲህ ሰይፉን በሚያቀርባቸው ፕሮግራሞቹ በመዝናኛ ፕሮግራሞቹ እናከብረዋለን፣ እናደንቀዋለን። ለዛ ክብር አለን ለሚሰራቸው መልካም ነገሮች በተለይ ደግሞ እኔ በግሌ በግሌ በተለይ ሁሌም የተቸገሩ ሰዎችን ለመርዳት መጥኖ በሰጠው ደቂቃ እዛ ላይ የተቸገሩ ሰዎችን ሰዎች እንዲረዱ የሚያደርገውን አስተዋጽኦ አከብራለሁ፣ አደንቃለሁ። ነገር ግን አንዳንዴ ደግሞ እንደዚህ መስመር የሳቱ ነገሮች ሲመጡ ለምን ብለን መጠያየቅ አግባብነት ነው ብዬ አምናለሁ። አንደኛ የዚህ ፕሮግራም ዓላማ ምንድን ነው? የዛለቱን አምላቸው ከዚ ልጅ ጋር የተደረገው ቃለ ምልልስ ምንን ለማስተላለፍ ታስቦ ነው? ምንን ለመንገር ታስቦ ነው? አንደኛ መሰል አስማተኞች እንዲበዙ ተፈልጎ ነው ወይ ማበረታታት ነው ወይ? ሁለተኛ ልጁን የጥንቆለና ችሎታ ለህዝብ ማሳየት ነው ወይ ሌላው ማዝናት ወይ ደግሞ ተመልካችን ማበሳጨት ነው ወይ? ይህንን ያልኩት ለምንድን ነው የሰጡ አስተያየቶችን ተመልክ ያለው እና እዛ ላይ የተሰጡ የብስጭት አስተያየቶችንም ስለተመለከትኩ ነው። ስለዚህ ምንድን ነው በፕሮግራሙ ሊተላለፍልን የተፈለገው? ምን ማስተማር ተፈልጎ ነው ምን ማስገንዘብ ተፈልጎ ነው የሚለውም ነገር አብሮ መታየት ይኖርበታል ብዬ አስባለሁ። እንግዲህ ሁለት ምርጫ ነው ያለን፣ ሁለት ምርጫ ነው ያለን። አንደኛው የህዝብን ቅሬታ ጆሮ ዳባ ልበስ ብለን፣ በቃ ሰው እንደፈለገ ይሁን፣ እኔ ግን አቴንሽን ስቤ ትኩረት የሚስብ ፕሮግራም ሰርቼ ገንዘብ ሜክ ማድረግ ነው ፍላጎቴ፣ አንደኛው ምርጫችን ነው። ሁለተኛው ደግሞ ነው ይሄ ለህዝብ አይመጥንም፣ ህዝብንና የኔም ፕሮግራም የሚከታተለውን ኦዲየንስ መናቂ ይሆናል ብለው ደግሞ እንደዚህ አይነት ፕሮግራሞችን መተውን አንደኛው ምርጫ ነው ይሄ የፕሮግራም አዘጋጁ ምርጫ ነው እዛ ውስጥ አንገባም ዞሮ ዞሮ ግን እንደዚህ አይነት ነገሮች እንደ ቀልድ መታየት አለባቸው ብዬ በግሌ አላምንም እና ወጣቱን ወደ ሰይጣናዊ ልምምድ እንዲገባ መስወስ ነው በዚህ ጉዳይ ላይ ብዙ የተጻፉ ነገሮችን ማንበብ ትችላላችሁ በተለይ ከድግምት ከአስማዝጋ የተያያዙ ነገሮች ብዙዎቹን ሀገሮች ገደል ከተዋል እንደ ቀልድ እየታዩ እንደ ኢንተርቴንመንት እየታዩ ነው ዚህ ሲናጹ ኢንተርቴንመንት ብያችኋለሁ እኮ እዛ ላይ ልጁም በአንደበቱ ያመነው ነገር አለ። ኖ ይሄ አስማት አይደለም ይለዋል። ማጂክ ነው አለ። ምንድነው አስማት ነው ሲለው፣ አይ አስማት አይደለም እና ምንድን ነው? ማጂክ ነው። ማጂክ ማለት ማለት ነው። ማጂክ ማለት ቅድም ረጋቸው ሜሪት ላይ ሄዳችሁ ተመልከቱ። አስማት ነው፣ ጥንቆላ ነው። ሌላ ትርጉም የለውም ነው ወይስ ዲክሽነሪ አይተው አያውቁም። ሴይፎም እዛ ላይ ቻሌንጅ ማድረግ ይችል ነበር። ለምን እንዳለፈው አላውቅም። እንዴ እኮ አስማት ማለት እኮ ማጂክ ማለት ነው። ለምሳሌ ማጂክ የእንግሊዝኛው ቃል ነው። ያን ስተረጉሞ ነው አስማት የሚሆነው ማጂክ ማለት መተት፣ አስማት ማለት ነው ብሎ መከራከር ይችል ነበረ። ዝም ብሎ የልጁን ሀሳብ ብቻ ተቀብሎ ነው ያለፈው። ስለዚህ እንዲህ አይነት ተራ ነገሮችን በተለይ ደግሞ ብዙ ተመልካች ባለበት እንደ ቀልድ አይቶ መሄድ ተመልካቹንም ክብር ለመስጠት ነው ብዬ ነው የማስበው እንጂ የማጂክ ትርጉም ሰው ይጠፋዋል ብዬ አላስብም እና የማጂክን ትርጉም አድበስብሶ ለማለፍ የተደረገው ሙከራ እኔ በግሌ ስላልተመቸኝ ነው። ሌላው ምንድን ነው እንግዲህ ልጁ አደን ነው ቀይ ኮት ለብሶ የመጣበት የራሱ ምክንያት ሊኖር ይችላል፣ ወይም ደግሞ ለፕሮግራሙ ድምቀት ሊሆን ይችላል። ወይ ደግሞ የውጭዎቹ ማጂሽያኖች ወይም ደግሞ ጠንቋዮችና አስማተኞች እያልኩ ነው የምለው ይቅርታ፣ ምክንያቱም ትክክለኛው ነገር ትክክለኛ ብለን ነው የምንናገረው። ትክክል ያልሆነ ትክክል አደለም ነው። ማጂሽያን እንደተናገር ነው ጠንቋይ ነው አስማተኛ ነው። ማጂክ ደግሞ አስማት ነው መተት ነው። ሌላ ትርጉም የለውም። ስለዚህ የውጮቹ ማጂሽያኖች ወይም ደግሞ የውጮቹ ጠንቋዮች ሲያደርጉ አይቶም ሊሆን ይችላል። ነገር ግን በደንብ እዚህ ጉዳይ ላይ የሚያውቁ ሰዎችን ቢያማክር፣ ቀይ ልብስ ትርጉም እንዳለው በመንፈሳዊ ዓለም ይነግሩታል። እኔ አንድ ቪዲዮ መቶልኝ ነበረ ከአንዲት ልጅ እና ያቺ ልጅ በወንድሟ አማካይነት ጠንካራ ወንድማ አላት። መንፈስ የተያዘላት ልጅ ነች። እዛ ላይ መንፈሱ ሲለፈልፍ የተናገረው ነገር አለ። ቀይ የምናስለብሰው እኛ ነን፣ ቀይ ቀለም እንወዳለን፣ ባለቀዮቹን እናበዛለን እያለ የዘረዘረው ነገር አለ። ቀይ ቀለም የአዳልሞቲ መንፈስ የሚወደው ነው። የምታውቁት ታቁታላችሁ። በተለይ ደግሞ በዚህ በመንፈሳዊ አሰራር ላይ ብዙ ግንዛቤ ያላችሁ ሰዎች ተረዳላችሁ ብዬ አስባለሁ። እና እዛ ላይ ኢሉምናት ይለዋል እንጂ ሰዎች አዳልሞቲ መንፈስ ነው ብላ ነው ብሎ ነው መንፈሱ በልጇ ላይ አድሮ የተናገረው። በነገራችን ላይ ይችል የትደርሳለች የተባለች ድምፃዊት ነበረች፣ ዛሬ በጣም ፖፑላር የሆኑትን ልቃ የምትሄድልች። ግን እግዚአብሔር ደግሞ በራሱ መንገድ ሊያወጣት ስለፈለገ ሊሆን ይችላል ከዚህኛው አይነት መስመር አውጥቷት አሁን በራሷ መንገድ መንፈሳዊ ሕይወቷ ላይ የጠነከረች ያለች ልጅ ነች እና እሷ ላይ ያደረው መንፈስ ሲለፈልፍ የነበረው ቪዲዮ ነበር መቶልኝ የተመለከትኩት። ስለዚህ ቀይ ቀለም ዝም ብሎ አይደለም የሚለበሰው፣ ቀይ ቀለም ትርጉም አለ። ወንድማችን ሌላ ጊዜ ጠይቅ ወይ ደግሞ በዚ ጉዳይ ላይ የተጻፉ ነገሮችን ሪሰርች አድርግ አንብብ። ትጎዳለህ። ይህ ወንድማዊነት ምክር ነው። በቅንነት ተመልከተው፣ በክፋት አትመልከተው። አንተ በፈለከው አቅጣጫ በፈለከው መንገድ መሄድ ይችላለህ። ማንም ሰው ደግሞ የፈለገውን ፕሮግራም ማቅረብ ይችላል። ነገር ግን ይሄ የእኛ መንገድ ነው አያገባችሁም የምንባል ከሆነ ስለእናንተ ካላገባን ባያገባንም፣ ስለሌላው ስለሚጠፋው ነፍስ ግን ያገባናል። በተለይ ደግሞ ሳያውቅ ለሚጠፋው ነፍስ ማለት ነው። እና ከዛ አንጻር ነው ይሄ ፕሮግራም የተሰራው እንጂ አሁን አንዳንዶች ሊያስቡት እንደሚችሉት ወይም ሊሉ እንደሚችሉት ይሄ በምቀኝነት ነው። አደለም፣ አደለም፣ አደለም። አንዳንድ ጊዜ እየሳቅን ነው የምንጠፋው፣ እየቀለድን ነው የምንጠፋው። እየቀለድ ደግሞ እንንጠፋ አንፈልግም። እንግዲህ ቅድም ብያቸኋለሁ ብዙ የተሰጠው አስተያየቶችንም እዚህ ፕሮግራም ላይ ተመልክቻለሁ እና ሁሉንም ማንበብ ጊዜ ስለሚወስድም የፕሮግራሙ ዓላማ አስተያየት ማንበብ ስላልሆነ ከተሰጡት አስተያየቶች ግን አንዱን መርጬ የኔን ሀሳብ የሚያንጸባርቅልኝ ስለሆነ አነበዋለሁ። ምንድነው የሚለው መተትና መተተኛ ልጅና አዋቂ በሚታደምበት ሾው ላይ ማምጣት መርጌታና ደብተራ ባደቀቀው ህዝብ ላይ ሌላ መከራ መጫን ነው ነው የሚለው የክፋዎች ደብተራዎችና መርጌታዎች እርኩስ አሰራር አስማት መተት በቂ ነው እንደገና እንደዚህ አይነት መተትና የአስማትን ስራ አምተው መድረክ ላይ ለሁም ደግሞ በጣም ብዙ ሰው በሚከታተለው ሾው ላይ ማቅረቡ አግባብ አይደለም ምንድን ነው ቅድም እንዳልኳቸው ምንድን ነው አላማው፣ ምንድነው ማስተላለፍ የተፈለገው? መጨረሻ ላይ ሌሎች የተነሱ ፈኒ አስተያየቶችም አለ፣ እሱንም እንመለከታለን እና ሌላ በጣም ፈኒው ነገር በጣም እኔ በግሌ የገረመ ማለት ነው እና ምንድነው የሚለው ሰይፉ ሲናገር እዛ ላይ ሰምታችኋል፣ ፕሮግራሙን የተከታተላችሁት። በማጂሽያን ዘርፍ አፍሪካ ድንቃድንቅ እውቅና ሰጥቶታል ነው ያለው። በማጂሽያን ዘርፍ ለማለ ኤፍሬም በማጂሽያን ዘርፍ በማጂሽያንስ ዘርፍ ማለት ነው። ምንድነው? በትክክለኛው ትርጉም በጠንቋይነትና በአስመተኝነት ዘርፍ ነው፣ ሌላ ትርጉም የለውም። ነገር ግን ልጁ የሚከራከርበት ነጥብ አለ እና ነው ይሄ ማጂክ አይደለም፣ ኢሉዥኒስት ነው፣ ኢሉዥን ነው፣ ምናምን ነው። አንደ ባልክ እሱም ቢሆን ምን ማለት እንደሆነ ይታወቃል። ኢሉዥን ማለት የተሳሳተ እምነት ማለት ነው። የተሳሳተ እምነት ደግሞ እኛ እንደሚገባን የተሳሳተ እምነት ማለት ከእግዚአብሔር ትክክለኛ እምነት ያፈነገጠ ማለት ነው። ከእግዚአብሔር እምነት ያፈነገጠ እምነት ደግሞ ምን ሊሆን እንደሚችል ሁላችሁም የምትገነዘቡት ነው ብዬ ነው የማስበው። ሌላው ኢሉዥኒስት የሚለው ደግሞ አስመሳይ ማለት ነው። ሌላ ትርጉም የለውም እንጂ ከማጂሽያን ጋር እንደባልቀው ማጂሽያን አስማተኛ ነው፣ ጠንቋይ ነው። ኢሉዥኒስት ደግሞ አስመሳይ ማለት ነው። ኢሉዥን የተሳሳተ እምነት ማለት ነው እንጂ ከዛኛው ጋር እያምታታን ሰዎችን ለማሳሳት ሙከራ አናድርግ። ትክክለኛውን ትርጉም በቀላሉ በቀላሉ አስተማሪ አያስፈልግም ሰዎች ዲክሽናሪ ገልበጥ ገልበጥ አድርገው የሚያመሳክሩበት ነው ማጂክ የሚለውን ተመልከቱ ማጂሻን የሚለውን ተመልከቱ ኢሉዥን ተመልከቱ ተመልከቱ ትርጉሙን ታገኙታላችሁ እና ሁለቱን እየደባለቅን ይሄ ትሪክ ነው ምናምን የሚባል በነገራችን ላይ እርስ በርስ የሚጠራርሱ ሀሳቦችም አይቻለሁ እና አንድ ቦታ ላይ ይሄ ትሪክ ነው እና ምንድን ነው አስማተኛ ሲባል እኛ ሀገር ሌላ ትርጉም ስለሚሰጠው ነው እንጂ ይሄ ኢሉዥን ነው ትሪክ ነው ምናምን የሚለው ነገር አለ ዝቅ ብሎ ደግሞ ይሄ ማይንድ ጌም ነው እንጂ ትሪክ አይደለንም ይለናል ስለዚህ ልጁ ባላመነበት ነገር ነው ሊያሳምነን ሙከራ እያደረገ ያለው ማለት ነው እና ዞሮ ዞሮ ይሄ ያሳ መጠራሱ አደለም ኔ ዋነኛ ማዕከሌ ማለት ነው ዋነኛው ማዕከሌ ማጂሽያን የሚለው ነገር ለምን ብዙ ሰው የሚተላለፍ የሚመለከተው ፕሮግራም ላይ ይቀርባል ነው ማጂሽያንነት አስማት ከሆነ ጥንቆላ ከሆነ በአደባባይ ለህዝብ መታወቂ የለበትም ያለው የአስማተኛ ቁጥር ያለው የጠንቋይ ቁጥር ስለሚበቃ እሱንም እንዴት እንቀንሰው እያለ መከራችንን እያየን ነው። እንደገና ደግሞ በቴሌቪዥን አየር ሰዓት ተይዞለት ኢትስ ኖት ፌር አግባብ ነው ብያለሁ። አስበም በግል የምትቃወሙ ሰዎችን ብትኖሩ ማለት ነው። እንግዲህ ብዙዎች የተለያየ ሀሳብ ሊኖረን ይችላል። የምትደግፉ ልትኖሩ ይችላላችሁ። ማደግፉ እኔ ሰው ስለሚደግፍ ስለማይደግፍ አይደለም ግን ሪያሊቲው ማውራት ስላለብን ነው። ሪያሊቲ እንደዚህ አይነት ነገሮችን በጣም ብዙ ኦፍኮርስ ሰይፉ በጣም ተጽዕኖ ፈጣሪ እንደሆነ እናውቃለን። ተጽዕኖ ፈጣሪ የሆነ የቴሌቪዥን ሾ እንዳለው እናውቃለን። ግን ገና ለገና ተጽዕኖ ፈጣሪ ነው ብለን ትንሽ ተመልካች ይዘን ደግሞ ያንን አንቃወምም ማለት አይደለም። አንዳንዴ ነገሮችን በቁጥር ብዛት የምንለካ ከሆነ ስህተት ላይ እንወድቃለን። ኦፍኮርስ ተጽዕኖ ፈጣሪ ነው፣ ተጽዕኖ ፈጣሪ ነው። የሚሰራውን ስራ የምናደንቀውና ክብር የምንሰጠው አለ። ስህተት ሲፈጽም ግን ደግሞ ዝም ብለን አንመለከትም። ምክንያቱም እኔ በግሌ ይሄ ፕሮግራም ስተት ነው ብዬ ስለማመን የሚሞግት ካለ መሞገት ይችላል በነፃነትና እንዲህ አይነት ነገሮች አንዳንድ ጊዜ ፕሮግራም ከመሰራቱ በፊት በደንብ ቢጤኑ አይ ቲንክ ትልቅ ሚዲያ ስለሆነ የራሱ የሆነ ኤዲተሪያል ቦርድ ይኖረዋል ብዬ አስባለሁ። ኤዲተሪያል ቦርዱ ላይ የሀሳብ ፍጭት ቢኖር ሕዝብ ጋር ከቀረበ በኋላ ምን አይነት ግብረ መልስ ይዞ ሊመጣ ይችላል ብሎ ማሰብ ወሳኝነት አለው እንጂ ዝም ብሎ ገንዘብ ብቻ ትኩረት አድርገው የሚሰሩ ፕሮግራሞች አንዳንዴ ትዝብት ላይ ይጥላሉ። ለምሳሌ ሌላው ምንድን ነው እንግዲህ 15ኛ ደቂቃ 28ኛው ሰከንድ ላይ 15 ደቂቃ ከ28ኛው ሰከንድ ላይ ምንድ ነው ማጂሽያን በአማርኛ አስማተኛ ይመስለኛል አይደል ይላል ሰይፎ ሲጠይቅ ማለት ነው። ፕሮግራሙን ሄዳችሁ መመልከት ትችላላችሁ። 15 ደቂቃ ከ28 ሰከንድ ላይ ማለት ነው። ኤፍሬም ሲመልስ ምንድ ነው የሚለው በፍጹም ማጂሽያን አንድ ትሪክ የሚሰራ ሰው ነው ነው የሚለው ነው አደለም በአማርኛ አስማተኛ ያው አንድ ትሪክ የሚሰራ ሰው ነው እኮ። ትሪክ እራሱ እንግሊዘኛ ነው። ትሪኩ ከፍ ሲል ትሪክ ቀጥታ ትርጉሙ ሽውዳ ነው፣ ኢሉዝን ይባላል ማለት ከትሪክ ሲያልፍ ማለት ነው። ኢሉዝን የሚሰራ ሰው ደግሞ ማጂሺያን ይባላል ከእኛ አንፃር ሲሆን፣ አስማተኛ ሲባል ሌላ ትርጉም ስለሚሰጠው፣ በአንድ አንድ ትሪክ የሚሰራ ሰው ከለማምዶት ምናምን ነገር ስለሆነ ከሌላ ነገር ጋር የማይገናኝ ነው ማለት ነው። ቅድም ተናግረናል። አስማተኛ ነው፣ ጠንቋይ ነው። ይሄ በምንም የምናመቻምቸው ነገር አይደለም። ይሄ ግልጽ እንትን ነው። ነግራቸው ሲምፕል እንግሊዝኛን የሚያውቅ የኬጂ ተማሪ ወይም ደግሞ ጥሩ ትምህርት ቤት የሚማር ተማሪን እታች ክፍል ያለን ተማሪ አምጣቸው፣ ማጂክ ምንድነው ማጂሻ ምንድነው ብትሉ ይነግራቸዋል። እና ይሄንን በጣም ብዙ በጣም ትልቅ ደረጃ ያለ ያሉ ሰዎች በሚመለከቱት ፕሮግራም ማጂክና ማጂሻን በሚለው ትርጉም እንከራከር እንዴ? ስለዚህ በቋንቋ መሸወድ በቋንቋ ማምታታት እና እውነቱን መደበቅ አይቻልም አይቻልም። ስለዚህ እንደውም አንድ ቦታ ላይ ያመነበት ነገር አለ፣ ሁለቱም አንድ ናቸው፤ እሱ ላይ ትክክል ተናግረዋል። እና ሁለቱም ምንድን ነው የሚለው እንግዲህ ሰይፎ የሚጠይቀው ጥያቄ አለ ከአስራ ስተኛው ደቂቃ ጀምሮ ማለት ነው። አንዳንድ ሰው ይላል ሰይፎ እኔን ጨምሮ ይምታታብናል በአስማተኛና በመተተኛ መካከል ያለው ልዩነት የሚል ጥያቄ ሲያነሳ ምንድን ነው የሚለው ፍሬም፣ ሁለቱም ያው ነው። እዚህ ላይ ትክክል ተናግረሃል። ሁለቱም ያው ነው። መተተኛ መተተኛ ነው፣ አስማተኛም አስማተኛ ነው። ሁለቱም በመተትም በድግምትም በአስማትም የሚሰሩት ተግባር ተመሳሳይ ስለሆነ ማለት ነው። በእንግሊዝኛ ስንናገረው ይሻላል እንጂ አሁን በእኛ ትርጉም አስማተኛ ሲባል ከመንፈስ ጋር የተያያዘ ስራ የሚሰራ ሰው ነው የሚል ነገር ይናገራል። ነው በአማርኛም ተናገርከው፣ በእንግሊዝኛም ተናገርከው፣ ማጅሽያን ማለት መተት የሚሰራ ነው፣ አስማት የሚሰራ ነው፣ ድግምት የሚሰራ ነው። በእንግሊዝኛ ስላመጣው ምን የሚቀይረው ነገር አለ? የኛው እንግሊዝኛ ስለሆነ ነው፣ የእኛው አማርኛ ስለሆነ ነው። ይዘቱ ግን ያው ነው፣ ይዘቱ ያው ነው። ወደ እንግሊዝኛ ስናመጣው ይሻላል፣ ስታመጣው ምንም የሚለውጠው ነገር የለም፣ ምንም የሚለውጠው ነገር የለም። ስለዚህ አስማተኛ አስማተኛ ነው። ድግምተኛ ድግምተኛ ነው። መተተኛ መተተኛ ነው። እና ቅድም ብያችኋለሁ፣ ማጂሽያንን ወይም ደግሞ ኢሉዥኒስት ከጀርባው ዘዴ አለ ምናም ብሎ የሚናገረው ነገር አለ። ወይም አንበለው ማጂሽያን ለብቻው ነው፣ ኢሉዥኒስት ለብቻው ነው። ቅድም እንደነገርኳቸው ማለት ነው፣ ኢሉዥኒስት አስመሳይ ነው፣ ማጂሽያን ደግሞ አስማተኛ እና ጠንቋይ ነው። ደጋግመን እንዳልነው ልዩነታቸው ከፍተኛ ነው። የሚያመሳስላቸው ነገር ግን አንድ ነገር አለ። በእርግጥም እንግዳው ማጂሽያ ነው። አስማተኛም ጠንቋይም አስመሳይ ነው። ኢሉዥንስትም አስመሳይ ነው። በቃ የሚያመሳስላቸው የጋራ ነገራቸው ያ ብቻ ነው። ከዛ ውጭ ግን ልዩነት አላቸው። ሰፊ ልዩነት ነው ያላቸው። ስለዚህ በቃላት አተረጓጎም ነገሮችን ማደበስበስ አይቻልም ነው። ሌላው ቅድምም ለመጥቀስም የሞከርኩት ምንድን ነው አስራ ስድስተኛው ደቂቃ ከአርባ ሰከንድ ላይ አፍሪካ ድንጋ ድንቅ ኤፍሬምን በኢትዮጵያ እየጠፋ ያለውን በጣም ስለገረመኝ ነው በግሌ የማጂክ ወይም ደግሞ ማጂሽያን ዘርፍ እያነሳሳ በሚል ዘርፍ ለሽልማት አብቅቶታል። ለባደርጉ እንግዲህ የኢትዮጵያ ትልቁ ችግር ማጂሽያን ነው፣ የማጂሽያን እጥረት ነው። ማጂክ ነው የኢትዮጵያ ትልቁ ችግር፣ በዚህ እንድምታ ማለት ነው፣ በዚህ አተረጓጉም ስለዚህ ኤፍሬም ደግሞ በዚህ ኢትዮጵያ እንግዲህ እየጠፋ ያለውን የማጂክ ወይም የምጅያን ዘርፍ እኛ እንዲጠፋ ነው ንፈልገው። ጠንቋይነት እንዲጠፋ፣ አስማተኝነት እንዲጠፋ ነው ንፈልገው። ትርጉም ይሄ ስለሆነ ትርጉም ይሄ ስለሆነ አስማተኛና ጠንቋይ ስለሆነ ማለት ነው። እዚ ጋር ደግሞ አፍሪካ ድንጋድግ ግን እየጠፋ ያለውን ደግሞ ለማበረታታት እያነሳሳ ጥረት የሚያደርግ ወጣት ስላለ ለሱ ቅና ሰጥቶ ሸልሞታል። የሚደንቅ ነው። እና አለ ነው። እዚ ላይ የግል አስተያየታችሁን ብትሰጡበት ደስ ይልኛል። ሌላው በጣም እኔ በግሌ በግሌ በግሌ የገረመኝ ምንድን ነው፣ ይሄ ሁሉ ሲባል ይሄ ንግግር ሲደረግ እንግዲህ ሰው እያጨበጨበና እየሳቀ ነበር። ደስታውን ሲገልጽ የነበረው መብቱ ነው። ተፈርዶብን እየሳቀን እንንጠፋ ነው የተፈረደብን፣ እያጨበጨበን እንንጠፋ ስለ ጠንኳይ ሲነገር ስለ አስማት ሲነገር በዚህ ጉዳይ ላይ እየጠፋ ያለውን የማጂሽያን ዘርፍ ለማበረታታት የሚል ነገር ሲሰማ ሰው ሲያጨበጭብ ነበር። ስለ እየደገፋችሁ ያላችሁት ጥንቆላ ይስፋፋ ስፋፋ ነው፣ አስማት ይስፋፋ ነው፣ ድግምት ይስፋፋ ነው። ኧረ ያለው ይበቃናል። በዚህ ሰለባ የሚሆነው ህዝብ ቁጥር ይበቃናል። ያሉትም የጠንቋዮችና የአስማተኞች ቁጥር እንዲጠፋ ነው የሁልጊዜ ጸሎታችን። እና አንዳንድ ጊዜ ወደ ቀልባችን አስበ ቆም ብለን እዛ ውስጥ የሚቃወም አንድ እንኳን ልብ ያለው ሰው ይጠፋል እንዴ? ነው ይሄ ትክክለኛ ነገር አይደለም። አሁን አንዳንድ ጊዜ ከውጭ ላይ መሪዎችን እንኳን የሚቃወሙ ሰዎችን እናያለን። እንደ ፈርዘር ይሄ በጫማ መፈናቀቱ ምናምን አንደግፈው እንጂ ትክክለኛ ያልሆነ ሕዝብን የሚጎዳ ትውልድን የሚገድል አይዲያ ነው ብለው ካሰቡ አንድ ሰው ተነስቶ እዛ የፕሮግራም እንትኖችን ቻለንጅ ሲያደርግ እንመለከታለን። እንደዚህ አይነት አንድ ሰው ይጠፋል እንዴ? እርግጠኛ ነኝ እዛ ውስጥ ከየትኛውም እምነት ተቋሚ ይምጣ ወይም ደግሞ የትኛውም እምነት ተከታይ ይሁን እዛ ውስጥ ግን አማኝ ነው ያለው። ስለዚህ አንድ ሰው ነው አሁን እያስተላለፍክ ያለው ስለ ማጂክ ነው፣ ማጂክ ደግሞ አስማት ነው፣ ጥንቆላ ነው ብሎ የሚቃወም አንድ ሰው፣ ቻሌንጅ የሚያደርግ አንድ ሰው እንዴት ይጠፋል? ጭራሽ ጭብጨባ እና ሳቅ። እባካችሁ እየሳቅን አንጥፋ፣ እያጨበጨበን አንጥፋ። አንዳንድ ጊዜ የምናደርገውን ነገር ቆም ብለን በጽሞና ልንመለከት ይገባል እና ሌላው ምናልባት በቅንነት የምትቀበሉኝ ከሆነ ምርጫው እንግዲህ የእናንተ ነው። በሾው ላይ የተሞከረባቸው ሰዎች አላቸው ዘጋ እና ግድ የላቸውም፣ ጸበል ተጠመቁ። ከምሬ ነው የምላቸው፣ ጸበል ተጠመቁ። ምክንያቱም በቀንነት ከሰማችሁ ማለቴ ነው እና እርኩስ መንፈስ ከሚገባባቸው ሰው ውስጥ መንገዶች አንደኛው ይሄኛው ነው፣ በመኖች በበረቂቅ መንፈሱ በኩል ማለት ነው እና የተሞከራባቸው ሰዎች የማጂኩ፣ አስማቱ፣ ጥንቆላ የተሞከረባቸው ሰዎች ግዴላችሁ ውላችሁ ሳታድሩ ጸበል ሄዳችሁ ብትጠመቁ ብዬ ወንድማዊ ምክሬን አቀርባለሁ። እንግዲህ አፍሪካ ድንቃ ድንቅ ከዚህ ቀደም ለሰራቸው ስራዎች አክብረውታለን አድናቆታለን። ዛሬ ግን በተለይ ደግሞ ጥንቆላን አጥብቀን በምንቃወሙ ሰዎች ዘንድ ቅሬታ ፈጥሮብናል እና ይህ አይነቱን አሰራር አንደግፍም። እኔ በግሌ አልደግፈም ይቅርታ አድርጉልኝ እና የዛሬው ትክክል ነው ብዬ አላምነም በግሌ ሌላ እንግዲህ ላይ ቅድም እንዳልኳቸው ትሪክ ነው ሲል ከቆየ በኋላ ሀያ ሰባተኛው ደቂቃ ከዜሮ ስድስት ሰከንድ ላይ ነው ትሪክ አይደለም፣ ሳይኮሎጂካል ጌም ነው ብሎ ደግሞ ያንን ለመቀልበስ ይሞክራል። ወይ ቅድም ያልኩት ነው በቀላጥ ሽወዳ እውነቷን መደበቅ አንችልም። ያው ጥንቆላ ጥንቆላ ነው፣ አስማት አስማት ነው ብለን እናልፈዋለን። ሌላው እዚሁ ላይ ሀያ ሰባተኛው ደቂቃ አስራ ሁለት ሰከንድ ላይ በውጭ ዓለም ሜንታሊዝም ይባላል የሰዎችን አእምሮ በቀላሉ ማቅ ይሆናል። በነገራችን ላይ የሰዎችን አእምሮ ማንበብ ውጭው ዓለም ኦፍኮርስ የተለመደ ነው እሱ እንዳለው። ልዩነቱ ግን በሀሳብ የምንለያየው ምንድን ነው አንደኛው ሴጣናዊ ተግባራዊነት ነው የሰዎችን አእምሮ ማንበብ ያለነሱ ፍቃድ ያለነሱ ፍቃድ ማለት ነው። እና ይሄ የጨለማ ኃይላት ከሚጠቀሙባቸው በተለይ ደግሞ ይሄ ማይንድ ኮንትሮል ላይ እዛ ውስጥ አልገባም፣ ሌላ አጀንዳ ስለሆነ ማለት ነው። እና ማይንድ ኮንትሮል ላይ ሰዎችን የሰዎችን አእምሮ ለመቆጣጠር ከሚጠቀሙባቸው መንገዶች አንዱ የሰዎችን አእምሮ ማንበብ መቻል ነው። እሱም ሰፊ ትንታኔ ያለው ሴንተር አለው ማዕከል አለው። እዛ ውስጥ ፕራክቲስ የሚያደርጉ አሉ አሰልጣኞች አሉ ምናምን። እሱ ሌላ ሴጣና ያሰራር ስላልሆነ ስለሆነ እዛ ውስጥ አልገባም። ነገር ግን ነገር ግን የሰዎችን አእምሮ በቀላሉ ማወቅ ይሆናል የሚል ነገር ተናግረዋል። ማጂሽያን ኤፍሬም ኦፍኮርስ የሰዎችን አእምሮ ለማወቅ ጥረት ማድረግ ሴጣኗ ያሰራር ነው። አሁን አንዳንዶች ሳይንስ ነው ሊሉት ይችላሉ ሳይንስ ነው፣ ጥበብ ነው ሊሉት ይችላሉ። በዛኛው መንገድ ለሚያምኑት ሰዎች ማለት ነው። ነገር ግን ማይንድ ኮንትሮል ላይ ሰለባ የሆነችው ሲስከ ዊላር እንደጻፈችው አንደኛው ሴጣናዊ ድርጊት የሰዎችን አእምሮ ማንበብ ነው። ለዛ ደግሞ የሰዎችን አእምሮ መቆጣጠር ተግባራዊ የሚደረግበት ጨካኝ ሳይንስ አለ ብላ ተናግራለች። መጽፏን ጽፋበታለች። እሷ ሰለባ የነበረች ሴት ስለነበረች ማለት ነው። እና እሱም አብሮ ሊታሰብ ይገባል ከዚህ በኋላ ያለውን መራግብር እንግዲህ አዝናለሁ መብራት ስለጠፋ ምናልባት የቀለም ለውጥ የጥራት ለውጥ ቢኖር ይቅርታ ጠይቃለሁ ሳልጨረስ እንዳልወጣ ብዬ ነው ሌላው በጣም አስቂኙ ነገር ምንድነው የወደፊት እቅዱን ተጠይቆ ነበረ ማጂሽያን ኤፍሬም ምንድን ነው ያለው የወደፊት አላማ የሚል ከሰይፉ ለቀረበለት ጥያቄ ከእግዚአብሔር ጋር ትልቅ የማጂክ ቲቪ ሾው ማዘጋጀት ትፈልጋለሁ ነው ያለው በነገራችን ላይ እግዚአብሔር ከጨለማ ኃይላት ጋር አይተባበርም አይተባበርም እና ባንተ ምንድነው አይደል ነው በአንተ ተግባር ውስጥ ባንተ ፍላጎት ውስጥ አልገባም። ግን በግሌ በግሌ የተከተልከው መንገድ ትክክል ነው ብዬ አላምንም። ያ ያንተ ፍላጎት ነው፣ የአንተ ነፃነት ነው፣ አከብራለሁ። ግን ሌሎች ሰዎች በዛ እየተወሰወሱ ደግሞ አንተ እንዳልከው ትምህርት ቤት ከፍተ የተደበቁ ልጆችን አውጥተ ጥንቆላ፣ አስማት እንዲማሩ መንገድ እንድታመቻችላቸው አልፈልግም። ይሄ ግል አቋሜ ነው። ከዚህ ጋር በተያያዘ እንግዲህ አንድ ነገር መጽሐፍ ቅዱስ ላይ ያለ ነገር ልበልና፣ መርሃ ግብርኤል አብቃ አምላክህ እግዚአብሔር ወደሚሰጥህ ምድር በገባህ ጊዜ እነዚያ አህዛብ የሚያደርጉትን እርኩሰት ታደርግ ዘንድ አትማር። ልብ አድርጉ። ወንድ ልጁን ወይም ሴት ልጁን በሳት የሚሰዋ ሟርተኛም፣ ሞራ ገላጭም፣ አስማተኛም፣ መተተኛም በድግምት የሚጠነቁልም መናፍስትንም የሚጠራ ጠንቋይም ሙታንሳቢም ቦፍም የሚያሟርት በአንተ ዘንድ አይገኝ። ይህንንም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው ይላል። ስለዚህ ማጂሻን የሚለው ትክክለኛ ትርጉሙ ጥንቆላና አስማት ከሆነ፣ ያንን የሚፈጽም ሰው ከሆነ ደግሞ የሚፈጽም ሰው ደግሞ አስማተኛና ጠንቋይ ከሆነ፣ እዚህ ጋር የተጠቀሰ ቃል አለ አስማተኛም መተተኛም የሚል ማለት ነው። አስማተኛ መተተኛ ምንድን ነው? በእግዚአብሔር ዘንድ የተጠላ ነው። ስለዚህ በእግዚአብሔር ዘንድ የተጠላን ሰው ደግሞ እኛ ፕሮሞት አናደርግም። ስለዚህ እግዚአብሔር ልቦና ይስጠናው፣ ሌላ ምንም ማድረግ አይቻልም። የዛሬ መርሃ ግብራችን የተከታተላችሁት ነበር። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዚያው ግን በያላችሁበት ሰላም